በፈረንጆቹ መስከረም 19 2002 የጀመረው የአይቬሪ ኮስት የእርስ በርስ ግጭት ሀገሪቷን ለሁለት ከፋፍሏታል። በወቅቱ ፕሬዝዳንት ሎረን ባግቦ የሚመራው የሀገሪቱ መንግስት ጦር የሀገሪቱን ደቡባዊ ክፍል ተቆጣጥሮታል። በአይቬሪ ኮስት ዘኒው ፓወር በመባል የሚታወቀውና በወቅቱ ሊቀመንበር ጊላ ሜሶሮ የሚመራው የአማጼ ቡድን ደግሞ የሰሜኑን ክልል። ለአመታት በዘለቀው በዚህ ግጭት በርካታ ንጹሐን የአገሪቱ ዜጎች ለሞትና ለከፋ አካል ጉዳት ተዳርገዋል። ትምህርት ቤቶች፣ የስፖርት ማዘወተሪያ ስፍራዎች፣ ሆስፒታሎችና ሌሎች የአገልግሎት መስጫ ተቋማት እንዳልነበሩም ሆነዋል። አምስት የአፍሪካ ሀገራት ወደ ዓለም ዋንጫ በሚያልፉበት በዛ ዘመን ለ2006 የጀርመኑ ዓለም ዋንጫ ለማለፍ ምድብ ሶስት ላይ ከካሜሮን ከግብፅ፣ ከሊቢያ፣ ከሱዳንና ከቤኒን ጋር የተደለደለችው አይቬሪኮስት ይህ ውድድር የሰላሚ ምክንያት ይሆናል ብላ አንድም ቀን ገምታም አልነበርም። በምድቡ በካሜሮን የደርሶ መልስ ሽንፈት የደረሰበት የወቅቱ ቡድን የምድቡን የመጨረሻ ጨዋታ ከማድረጉ አስቀድሞ በካሜሮን በአንድ ነጥብ ልዩነት ተበልጦ ሁለተኛ ደረጃ ላይ ተቀምጧል። በመጨረሻው ጨዋታ ደግሞ ካሜሮን በሜዳዋ ግብፅን ስታስተናግድ፣ አቬሪኮስት ከሜዳዋ ውጪ ከሱዳን ጋር ትጫወታለች። ከዚህ ውድድር በፊት አቬሪኮስት በታሪክ አንድም ጊዜ ለዓለም ዋንጫ አልፋ አታውቅም። አሁን ከተሳካ ግን በአንድ ድንጋይ ሁለት ወፍ እንዲሉ ለታላቁ መድረክ ማለፍና ብዙዎች ህይወታቸውን ለገበሩ ለጦርነት ሰላም ምን ማምጣት ይሆናል ዛሬ ያመልካቸው እንዳልነበር ሆኖ ከሀገርነት ወደ አፈርነት የተቀየሩ ብዙ ሀገራት ከሚያለያያቸው ይልቅ አንድ የሚያደርጋቸውን ዘንግተው ፍርስራሽ ሆነዋል። አይቬሪኮስትም የገጠማት ወደዛ የሚወስዳት ነበር። ይቺን ሀገር የመታደግ ኃላፊነት በጫንቃቸው ላይ የወደቀባቸው የብሔራዊ ቡድኑ ተጫዋቾች ሁለት ከባድ ነገሮችን ማሸነፍ ይጠበቅባቸዋል። አንዱ ከሱዳን ጋር የሚያደርጉትን ምራ ግብር በድል መወጣት ሲሆን፣ ሌላኛው ደግሞ የካሜሮንን መሸነፍ አሊያም ነጥብ መጣል መጠባበቅ ከሱዳን ትላላቅ ከተሞች ሁለተኛ ደረጃ ደረጃ ላይ በምትገኘው ኦምዱርማን ከተማ በሚገኘው የአልሜሪክ ስቴዲየም የተደረገውን ጨዋታ አይቬሪኮስት 3 ለ1 አሸንፋ የካሜሮንን ውጤት መጠበቅ ጀመረች። ካሜሮን 1 ለ0 ስትመራ ቆይታ ሰማንያኛው ደቂቃ ላይ ግብፅ በመሐመድ ሻውኪ አማካኝነት ባስቆጠረችው ግባቻ ሆነች። የአይቬሪኮስ ተስፋም ለመለመ። ያውንዴ ግን በጭንቀት ትውጣለች። ጨዋታው ሊጠናቀቅ አንድ ደቂቃ ሲቀር ግን ካሜሮን ፍጹም ቅጣት መት አገኘች። በሰዓቱ የብሔራዊ ቡድኑ የአማካኝ ስፍራ ተጫዋች የነበረው ፔር ዋሚ ግን ይህንን ፍጹም ቅጣት መት ሳይጠቀምበት ቀረና አይቬሪ ኮስት ወደ አለም ዋንጫው አለፈች። ጦርነት ላይ ቢሆኑም በሬዲዮ ጨዋታውን ሲከታተሉ የነበሩ አይቬሪያውያን ጦርነት ውስጥ መሆናቸውን ድንገትም ረሱት። በወቅቱ በአቢጃን ተማሪ የነበረው የ20 ዓመቱ ወጣት ሐሰን ኦማር ያችን አጋጣሚ ሲናገር በመላ ሀገሪቱ ደስታ ሰፈነም፣ እያንዳንዱ ቤት የነበረው ደስታ በመካከላችን የነበረው መከፋፈል አስረሳ። ሁሉም መሳሪያ ይዟል፤ የሚተኩሱት ግን ደም ለማፍሰስ ሳይሆን ለሀገራቸው ድል ነበርም። ለካ የጥይት ድምፅ ለመልካም ነገር ሲሆን ደስ ይላል ሲል እውነቱን ገልጾታል። ከሁሉ በላይ በአልሜሪክ የመልበሻ ክፍል ውስጥ የነበረው ደስታ ፍጹም ይጋባ ነበር። እነዛ ሀገራቸው ለመፍረስ እየተቃረበች እየተመለከቱ ወደ ሜዳ የገቡት የዝሆኖቹ ተጫዋቾች የተረሳችውን አገር በታሪክ ለመጀመሪያ ጊዜ 32 ሀገራት ዓለምን ከሚወክሉበት ቦታ አስቀመጧት። ጸሎት የሚመስል ዝማሬ በዛ መልበሻ ክፍል ይሰማል። ይህን ነበር ዲዴር ድሮግባ ካሜራው ወዳለበት ዞሮ ማይኩን በመያዝ የአንድ ደቂቃ ንግግር ያደረገው። የአይቬሪኮስት ወንዶችና ሴቶች ሁሉ ከሰሜን፣ ከደቡብ፣ ከምዕራብና ከምስራቅ የምትገኙ ዛሬ ሁሉም አይቬሪኮች አብረው መኖር እንደሚችሉና የጋራ አላማ ይዘው መጫወት እንደሚችሉ አረጋግጠናል። ለዓለም ዋንጫውም አልፈናል። በዓሉ ህዝቡን አንድ እንደሚያደርግ እያመንን ዛሬም ተንበርክከን እንማጸናቸዋለን ሲል ሁሉም ተጫዋቾች አብረው ተንበርክከው ተማጸኑ። በአፍሪካ ውስጥ ብዙ ሀብት ያላት አንድ አገር ወደ ጦርነት በፍጹም መግባት የለባትም። እባካችሁ መሳሪያችሁን አስቀምጣችሁ ምርጫ አድርጉ። መሳሪያ መተኮሱን አቁሙ ሲል ድሮግባ ተማጸነ። በዩቲዩብ ላይ የተጫነው ክሊፕም አንድ ደቂቃ ብቻ ርዝማኔ ነበረው። የአይቬሪኮስት ብሔራዊ ቴሌቪዥን ጣቢያ ግን ይህንን መልዕክት አውርዶ ሙሉ ቀን አስተላለፈው። የዛን ሳምንት የአገሪቱ መንግስትም ሆነ የአማጽያኑ ቡድን የመሳሪያ ድምፅ አላሰሙም። ከተሰማም ለደስታ ወደ ላይ ተተኮሰ ብቻ ነበርም። ብዙም ሳይቆይ ሁለቱ ኃይሎች በጠረጴዛ ዙሪያ ተነጋግረው ችግሮቻቸውን ፈተው ተቃቀፉ። ስፖርት ብርቱካናማዋን ሀገር ዳገም ነፃ ወጣት። ስፖርት ልብወለድ የሚመስለውን የአይቬሪኮስት ታሪክ ቀይሮታል። ዛሬ እነሱ ጋር መከፋፈል ቦታ የለውም። አንድነታቸው ይበልጥ እንዳለጠ ንክሮ ሁለት ጊዜ የአፍሪካ ዋንጫን አንድ ሆነው አሸንፈዋል። ስፖርት ለሰላም ፍቱን መሳሪያ መሆኑን ከአይቬሪኮስት ሌላ ምስክር አያሸምም።